ኢትዮጵያ ብሔራዊ መግባባትንና አንድነትን ለመፍጠር ብሎም መተማመንንና ተቀራርቦ መስራትን ለማጎልበት አለፍ ሲልም የተሸረሸሩ ማህበራዊ ሴቶችን ለማደስ መሰረታዊ እንደሆነ ያመነችበትን ሀገራዊ ምክክር ለማካሄድ በማሰብ ለሂደቱ ውጤታማነት የሚያግዙ ተግባራትን ማከናወን ከጀመረች ሰነባብታለች። ኮሚሽኑ እስካሁን ድረስ ባለው ጊዜ በአጀንዳ ማሰባሰብና ልየታ ስራ ብዙ ርቀት የተጓዘ ሲሆን ስራዎቹም ውጤታማ እንደሆኑ ከኤኤምኤን ጋር ቆይታ ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ይናገራሉ። ከሰሞኑ በተለያዩ ክልሎች ውይይቶች ሲደረጉ እንደነበር ጠቁመው ኮሚሽኑ የተቋቋመበትን ዓላማ ለማሳካት የሚያደርገውን ያላሰለሰ ጥረት መቀጠሉንም ተናግረዋል። የሀገራዊ ምክክር ኮሚሽን ሶስቱ ዓላማዎች አንዱ ሁሌም እንደምንለው ወደፊትም እንደምናየው ሀገራዊ መግባባትን ማምጣት ነው። ሁለተኛው በህዝብና በመንግስት እንደዚሁም በህዝቦች ወይም በህብረተሰቦች መካከል እምነት እንዲፈጠር ማድረግ ነው። ሶስተኛውን አሁን እያድንበት ወደፊትም የምንቀጥለው የምንቀጥለው ዋን ትልቁ ፒለር ምክክርን በኢትዮጵያ ውስጥ ባህል ማድረግ ነው። ባህል ደግሞ በአንድ ጊዜ የሚገነባ ነገር አይደለም። ተከታታይነት ያለው ስራ ነው የሚጠይቀው እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ምክክሮችን ማድረግ የተሻለ ሀገራዊ መግባባትን ለመፍጠር አጋዥ እንደሆነ የሚናገሩት ኮሚሽነሩ፣ ኮሚሽኑ አሁን ባለበት ሁኔታ ምክክሩ ላይ ተሳታፊነታቸው መጨመር አለበት ያላቸውን አካላት የማካተት ሂደት ላይ መሆኑን ገልጸዋል። በቀጣይነት እንጌጅ ማድረግ ያለባቸው ሴቶች፣ ወጣቶች፣ አካል ጉዳተኞች፣ ምሁራን በተለይ የዩኒቨርሲቲ ምሁራንና በየቦታው ኢትዮጵያን ወክለው እየሰሩ የነበሩ ምሁራን በግላቸውም ጭምር ያለው ምሁራን በሙሉ ማሳተፍ ነው። ስለዚህ ባለፉት ሳምንታት እነዚህን ስራዎች እየሰራ ነበር። በውጭ ያሉ የኢትዮጵያ ዲያስፖራዎችን ወይም ትሎ ኢትዮጵያና ኢትዮጵያን አጠቃላይ፣ ደቡብ አፍሪካ፣ አሜሪካ፣ ካናዳ፣ መካከለኛው ምስራቅ አውሮፓ በተለይም እንግሊዝና ስዊድን በነዚህ የተከናወኑ ስራዎች ነበሩ። ስለዚህ እነዚያ ሰዎች የተዛ ሄዱበትን መሰረታዊ ምክንያቶች ከነሱ መስማቱ ራሱ ለኛ እንደ አንድ ትልቅ ግብአት ነው። ኮሚሽኑ በትግራይ ክልል በነበረው ቆይታም ከአመራሮች ጋር ባደረገው ውይይት በቀጣይ ሀገራዊ ምክክሉን ለማካሄድ አስቻይ ሁኔታዎች መኖራቸውን እንደተገነዘቡ ዶክተር ዮናስ ጠቁመዋል። ህዝቡ ነው አስቻይ ሁኔታ። ህዝቡ ጦርነት በቃል አንገሸንገሸን ስለቸን ዳግም ጦርነት አንገባም የሚል አቋም ነው የያዘው። ብዙ ፖለቲካ ፓርቲዎችም ምሁራንም ቋንቋቸው ይሄ ነው። አመራሮችን ስናነጋግራቸው ምክክርን እምቢ ማለት አይቻልም። የሰማነው መልስ በተደጋጋሚ የሰማሁትን ነው፣ እንግዲህ በአካል በመገኘት ማለት ነው። ስለዚህ አስቻይ ሁኔታዎች የሉም ተብሎ አንዳንድ ጊዜ ሲነገር እሰማለሁ ከዚህም ጭምር እና የተሳሳቱ መረጃዎች ሊኖሩ ይችላሉ። በዋናነት ግን እዚያው ከመሬቱ ላይ እዚያው ከነበሩ ሰዎች ጋር በመነጋገር ከህወሀት መሪዎች ጋር ተነጋግረናል። እዛው ነበርኩኝ። ክልሉን ከሚመሩ አመራሮች ጋር ከካቢኔው ጋር ተነጋግረናል። ከእነሱም ያገኘ ነው አዎንታዊ መልስ ነው። አስቻይ ሁኔታዎች አሉ። የወደፊቷን ኢትዮጵያ ሰላምን ለማጽናት የሚከባበርና የሚተማመን ትውልድን ለመፍጠር ብሎም አንድነትንና መግባባትን ለማስፈን ምክክር ዋነኛው መንገድ መሆኑን የሚናገሩት ዶክተር ዮናስ የተጀመረው መንገድ ለኢትዮጵያ መጻይ እድል አዎንታዊ ሚና እንዳለውና ህዝቡም ለዚህ ዝግጁ መሆኑን ጠቁመዋል። ህዝባችን ዝግጁ ስለሆነ፣ ሰላም ፈላጊ ስለሆነ፣ ልባት ፈላጊ ስለሆነ፣ እርግጥ ፈላጊ ስለሆነ፣ አንድነትን የሚፈልግ ህዝብ ስለሆነ አዎንታዊ ሁኔታዎች መሬት ላይ አሉ በአጠቃላይ ስለዚህ በጣም የምንጠብቀው ከ እንግዲህ ይህንን ማነሳሳት ነው። ይህን ፖቴንሽል አነሳስቶ ወደ ምክክሩ አምጥቶ ኢትዮጵያን ሰላማዊት የበለጸገች እና በከፍታ ላይ ሁልጊዜ ከማንም ማታንስ ሀገር ማድረጉ የሁላችንም የሚሳ ድርሻ ነው ብዬ አስባለሁ። ለሀገራዊ ምክክሩ ስኬታማነት ሁሉም ዜጋ የድርሻውን መወጣት እንዳለበትም አመላክተዋል።